ሰላም እንደምን አላችሁ? ዛሬ አንድ ጀግና ወጣት ላስተዋውቃችሁ። የአገሬ ልዝ ነው። አብሮ አደግ ጓደኛዬ የማስታወቂያ ባለሙያ የመድረክ አጋፋሪ ነው። ዘገባው ይባላል። ዘገ እንደምን አለህ? ቤተሰቦችን ሰላም በላቸው። በታላቅ አክብሮት ሸብረክ ከጉልበቴ ጎንበስ ከወገቤ ዝቅ ከአንገቴ ብዬ ሰላምና ጤና፣ ፍቅርና ደስታ በያላችሁበት ይድረሳችሁ። ብዙ ጊዜ በተለያዩ መድረኮች ስለ ኢትዮጵያውያን ስታቀነቅን ይሰባለሁ። ስለ ኢትዮጵያ አንድ ሁለት ነገር ብትለንስ? የማይደርቁ ሐይቆች ማሕፀን የልፍ ጅረቶች መፈልፈያ የአያሌ ነገዶች እናት የሴም የኮሽ መኖሪያ ህብር የህዝቦች አምባ ኅብረ ብሔራዊት ማማ አለት እንደ በቅ የሚለቅ ምድረ በዳ ብርሃ ያሸዋ ቁልሌ ጮማጀ ተጨጓዳ ከኳክብት የደመቁ ወንዞች የሚፈልቁባት 13ት ክረምት ከበጋ ጀንበር የማይጠልቅባት ለምላሜን አጎናስፎ ሙሉ በሁሉ አድርጎ ፈጣሪ ጥበቧን እንዲሁ አንጠፍጥፎ የብዙ ብሔሮች ብሔረሰቦች፣ ህዝቦች መኖሪያ በልዩነት ውበት የውበት አንድነት አምሳያ የምስራቅ አፍሪካ ቀንድ የሰው ዘር መገኛ የሰ ሰላም አርበኛ የጀግኖች መፍለቂያ ቀዳማዊት ሀገር ቅድስት ኢትዮጵያ። በጣም የሚገርም ድምፅ የሚገርም ጸጋ ነው ያለ። የት የት አካባቢ ነው ስራ የሚሰራው? ቢሮዬ የድሮሜና አዲስ አበባ እንደሰማችሁት ነው። እጅግ በጣም ጀግና ወጣት ነው። ይህንን ጀግና ወጣት ሁላችንም እናበረታተው። የቲክቶክ አካውንቱን ከታች አስቀምጨላችኋለሁ፣ ሁላችሁም ገብታችሁ ፎሎ አድርጉት። ዘገባ አድቨርታይዝንግን ለተለያዩ ማስታወቂያ ስራዎች፣ ለመድረክ ፕሮግራሞች መጠቀም ትችላላችሁ። ምናልባትም ዘጌ የተለያዩ ስራዎችን ማስራት የሚፈልጉ ሰዎች በምን ስልክ ያገኘዋል? በ0937 22 16 22 ሀሎ ይበሉን፣ ከች ከተፈንላለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። መልካም ጊዜ ይሆንላችሁ።